ይህን ነገር የማጠናከር ሀሳብ አለ። ክልሎች ራሳቸው ችለው እንዲሄዱ የማጠናከር ሀሳብ አለ። ሰባለ ከዛ ውጭ ምናልባት አልፎች ሲመጡ ብሪፍ ያደርጓችሁ ይችላል። ሀሳብ መልስ እነሱ እንደውም ተሞክሮ ጥሩ ታየ። ስለዚህ ነገር አዋጭ ነው፣ ሰብሰብ ብናደረገው ይችላል ቤኔፊት የሚያመጣል ከሚል የተያያዘ ነገር ነው። አሁን አንድ የማይለቀቅ ነገር ነው፣ በዚሁ ፌሱን ይዞ የሚቀጥል ነገር ነው። ነገር ግን መልቲ ቴናንት የሚል ሀሳብ ቢመጣ ሁሉም ከብር ማድረግ አይቻልም። ይኸኛው ባለው ፌስ ይቀጥላል፣ ተደረገ ይቀጥላል። ያኛው ዋና ዋና የተባሉትን ብሎ ከዓለም የምንሰማው የምንሰማው ካልኳችሁ በኋላ ቀጥታ እኔ ትሬኒንግ ልሰጥ የምችለው በማውቀው በኤማር ወይም በአሁኑ የኤማር የምንለው ቱል ላይ ነው። ያው ጀነራል ትሬኒንግ ነው የሚሆነው። ከዚህ በፊት የነበረው አድቫንስድ የኤማር ትሬኒንግ ሞር አርቢትራሪ ምንጋብ ነገር ነው፣ ሶስት ወስጥ እዚህኛው ላይ ግን አጠቃላይ ነው። መገናኛ ዊንዶውም ይሄ ነው። የእኛ ክፍል አለቆች ይመጣሉ፣ የሚያስተላልፉት መልእክት እዛ ላይ ያን ነው

ለአንዳንዶቻችሁ አዲስ የማናውቀው ነገር ነገር ምናቸው ይ ኮ አንድ ሰዎች። ስለዚህ በዚህ አንደርስታንዲንግ እንድሄድ ነው ተስማምተናል። በዚህ አንደርስታንዲንግ ስንሄድ ስራችን የሚሆነው በሁለት መልኩ ነው የሚሆነው አጠቃላይ የኤም አር የክሊኒካል ወርክፍሎ አጠቃላይ ዲስከስ እናደርጋለን እ የወርክ ፍሎ ዲስከስ እናደርጋለን። ከዛ ይህን ወርክፍሎ ፍሎ ኢምፕሊመንት ለማድረግ ያ እኛ ያለን ኢ ኤም አር ይህን ሰፖርት ያደርጋል ወይ ወይስ የሚጎለው ነገር አለ ወይ፣ ጉድለቱን በምንድን ነው የሚሞለው የሚለውን ነገር ሌላም ነገር ከነጎዳያ ሌላ ዳቡ ላይ የሚሰራ ቲምም አለ፣ ከነሱም እናገኘ ሳይቆም ለመታገል የሚኖራል። ከዛ የእኛ ፍልመት ያደረግሆን በኢ ኤም አር ኢ ኤም አር እናመጣለን። ይሄ አጠቃላይ ይሄ ኢ ኤም አር ሰብጀክቱን ኢንክሉድ ያደርጋል ወይ አያደርግም፣ ክፍተቱን በምን እንሞላዋለን የሚለውን እናነጋግራለን። ከዛ ቅጥሎ የኢ ኤም አር ፍልመት ለማድረግ ወደ ኢንፍራስትራክቸር እንመጣለን። ኢንፍራስትራክቸር ላይ ዘሚኑ መሟላት ያለበት ነገር ምንድን ነው ለመጀመር ትልቅ ሰርቨር መያዝ አለበት። ሰርቨር ሁሉ ጊዜ ሪሶርስንም በዛ ማለት ነው። ባለሙያ ታች ፕራይማሪ ውስጥ ላይ ካለ ይሻል። እሱ በዛ ነገር ሊያስፈልገው ይችላል። ታች ፕራይመሪ ሆስፒታል ላይ ያለው የሚጠቀመውን ታች ያለው ፕራይመሪ ሆስፒታል ላይ ትልቅ ሰርቫይ ይዞ የሚጠቀመው አንደኛ ሪሶርስ አብዩዝ ማድረግ ነው። ማይ ማይጠቅም እሱም ቶሎ ፌል የሚያደርግ ነገር ነው የሚያደርገው። ስለዚህ እንደየሳይዙ ምን ማድረግ ነው አጠቃላይ የስራ ሂደት ሲኖረ ያው ሲዮ ያገባበት ስራ ሲዮ ሲዮ የአይቲ ስራ ምን ላይ ነው? ምን አይነት ጥንቃቄ ማድረግ አለብን የሚለው ነገር ላይ ሃይላይት አድርገን